አሰላሙ አለይኩም አረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት የአለም ዳርቻም ሰላም ናችሁ? ብዙ ይትይበል ፈጣሪ አገራችንን ሰላም ያደርግልን። አላህ ጤናችንን ይስጠን ማለት ነው። ከጤንነት የበለጠ ሀብት የለም። ጤና ብንሆን ነው ሁሉንም ማየትም መቻልም መስማትም የምንችለው ማለት ነው። አላህ ጤናችንን ይስጠን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረን ጤንነት ስለሆነ ማለት ነው። እንዴት ናችሁ? ከእኔ ጋር ያሉም ሰላም ነው አንዳንዴ እልም ነው የሚለው፣ እኔ ማለት ነው። እንዴት ናችሁ? ዛሬ ደግሞ እንግዲህ ያበደም የሰከረም ፊዱም ይዤላችሁ መጥቻለሁኝ። ያው ሁለቱም ያው አብዱ አልሳኩራ፣ የኢትዮጵያ ሰው ሰሞኑን ደግሞ ያው እውነት ለመናገር በአድሰንሱ ምክንያት ይመስለኛል፣ አብዛኛውን ያሰከራቸው ነገር ማለት ነው አድሰንሱ። እኔ እንጃ ገንዘብ እየቆጠረ አይደለም የሚበሉ ብቻ እንደዛ ነገር። እኔ አቡጌዳ ቢሉ ሰርቶ ስላየሁኝ ነው። እጅጉን ይቅርታ፣ ዞሮ ትንሽ የተወሰነ ችግር አለበት እንዳሉ ሰምቻለሁ፣ ሶሻል ሚዲያ ላይ ሲቀባበሉት ማለት ነው። ቲንክ የሚዲያ ባብር ነገር እያደረጉ ነው ማየው፣ ይህን ሁለት ቀን በተለይ ማለት ነው። ዛሬ ደግሞ ያው እኔ ብዙውን ጊዜ እነሽራም ጋር ትኩረት እነ ኤክራምን ትኩረት ትሰጣለሁ፣ ኢክራም እና ኢሳምን ማለት ነው። ምክንያቱም ስለመወዳቸው ማለት በጣም ረጋ ያሉ ሰዎች ስለሆኑ እነዛ እነሱን ማየት ወይም ደግሞ ስኬታቸው ማየት ደስ ይለኛል። ዛሬ ደግሞ ያው እንደተለመደው መጣን ብለው ነበረ። አይ ቲንክ ኢክራምና ኢሳም ከሳምንት በፊት ነው ቪዲዮ የሰሩት። ዛሬ ደግሞ ከአስር ቀን ምናምን እየሆናቸው ነው ስንጠብቃቸው የነበረው ኤክራምና ኢሳምን ነው ስንጠብቅ የነበረው። የምንጠብቃቸውም ይመጣሉን ብለን የምናስበው እሱና እሷ ናቸው። ወይም ደግሞ እሷ ከአባቷ ጋር ወይም ደግሞ እንደምንም ብለው እሱና እሷ ነበሩ ግድ ሰርተው የሚለቁት ማለት ነው። ዛሬ ግን ደግሞ በድጋሜ ያልተጠበቀ ነገር በነገራችን ላይ ብዙዎቻችሁ ለምንድን ባክግራውንዱ እንመጣለን የሚለው ባክግራውንድ ለምን ጠቆረ? እንሻአላ ኸይር ስትሉ ነበረ። እውነትም ያው መጥቆሩ ልክ ነበር ማለት ነው። ይሄን ያልኩት እኔ ባይዘዊ ማለት ነው። እና ማለት ልክ ነው ሳይሆን ያኔ የጠቆረው በቃ መጥቆሩ ምንም እንትን አይልም ነበረ ያኔ። አይገርምም። እኛ ገርመን ነበር። ለምን እንደዚህ ይሆናል ብለን ነበረ። አይገርም ባይዘወይ፣ እስኪ አዛን እያለ ነው። እና ሀበ ያኔ የሚገርመው ነገር ደግሞ እሷ ጋር ሲመጡ ባልጠበቅንበት መልኩ ነው። ምክንያቱም የምንጠብቃቸው እነሱን ስለሆነ እሷና፣ ማነች ልጅ ዛሬ የመጣችው ልጅና ኢሳም ሲመጡ ባልጠበቅነው ነገር ነው። ስንት ጊዜ ነው ግን? ሶስት ጊዜ አብረው መጡ ግን አንድ ቀን እንኳ አሷ ጋር ይመጣል ብለን ጠብቀን አናውቅም። የሚገርመው ነገር ማለት ነው። የመጀመሪያው የመጀመሪያ ነው ታውቃላችሁ። ሁለተኛውም ደግሞ በቃ ይቅርታ ልጠይቅ ነው ብሎ ነበር፣ አብሮ ማን ነው አብሮ ቪዲዮ የሰሩት። በቃ ይቅርታ ተጠየቀች፣ ከአሁን በኋላ የለችም የሚል ነበር ሀሳቡ የነበረን። እኛም በቃ ትመጣለች፣ ድጋሚ አብሮ ቪዲዮ ይሰራሉ። ይኔ የምር በጣም እስቲ፣ ማን ነው የጠበቀው? እስቲ የጠበቃችሁ ካላችሁ እስኪ ኮሜንት ጻፉልኝ። እኔ ወላሂ አልጠበቅኩም። አይቄቃ ማለት ነው። ምንም አልጠበኩም። የሁለተኛው በቃ ይቅርታ አልጠይቅ ነው ብሎ ይቅርታ አልጠይቅ ነው ብሎ ባይነግረንም ኢቭን ራሱ በቃ ኢክራም ጋር ይመጣሉ ብለን ነበር ያሰብነው። በቃ ይቅርታ ሳይሆን ይቅርታ በሚል ነበር የመጣው ዛሬ። እንዲያውም ከዛ በኋላ ከይቅርታው በኋላ እኔ አብሮ ሄዱ ይሰራሉ ብዬ በምንም ትዝም አላለኝ ይመስለኛል። እንደኛ ነው ብዬ አስባለሁ። እሱ ራሱ ማለት ነው እና በምን መልኩ መጡ ካላችሁ፣ እና ዛሬ ደግሞ ያው እንዳያችሁት ባልጠበቅ ነው ሁኔታ ከፈኪ ጋር ኢሳም መጥቷል። የማይመስል ወይም የማይገጥም ነገር እኮ ነው ማለት። የጥላቻ አይደለም ግን፣ የሚያምሩት ኢሳም እና ኢክራም እንጂ ፈኪና ኢሳም አይደሉም። ፈኪና ኢሳም ትናንትና ነው የተገናኙት። የተዋወቁትም ትናንትና ነው ብዬ ነው ማስበው። እና እልምህም እኔ እውነት ለመናገር ምንምንም ከማለቴ በፊት በእርግጥ ብዙ ማለት እንችላለን ምንም ምንም ከማለቴ በፊት አይ ቲንክ ለቪዲዮ ነው። እንዲሁም ደግሞ በቃ ሀሳብ ያላት መስላ ያው እሷ ስለደወለችለት የመስለኛ ዛሬ ይመጣው። ዋው በጣም ነው የሚያሳዝነው። ግን ማለት ብቻ ቪዲዮ እየሰሩ ነው እንበል፣ ድራማ ነው እንበለው እና እንለፈው ማለት ነው። እንደዝ ነው ማለት ነው የምፈልገው ምክንያቱም እና ያው ለቪዲዮ ነው ብላችሁ ለፉት ለማለት ፈልጌ ነው ጋይስ ቪዲዮ እየሰሩ ነው እንደውም ደግሞ ድራማ ምናምን ነው ብዬ ነው የማስበው እንደኔ እንደኔ ነው ያሰብኩት እናንተ እንደፈለጋችሁ ታስቡት ትችላላችሁ አይ ቲንክ እነሱም እንደዚያ ነው ብለው የሚያስቡት የሚያልፉት ብዬ አስባለሁኝ የሚያምሩት ኢሳም ኢሳምና ኢክራም ናቸው ስጋት ይኖረው አይመስለኝም እንደኔ እንደኔ ማለት ነው ስጋት ይኖረው አይመስለኝም እና እሷም እውነት ለመናገር አሁን እኔ ዛሬ እን በጣም ድንግጥ ነው ያልኩት። ለምን እንደደነግኩ አላውቅም። ሁላችሁም እንደኔ አይነት ተመልካቾች ትደረግጣላችሁ ብዬ ነው የማስበው። ድንገት በቃ እኛ የምንጠብቀው ሳይሆን የማንጠብቀው ነገር፣ ክፉ ነገርም እኮ ቢሆን የዙን ያህል ነው አልኩኝ። የምር በጣም ነው የሆናል አደለ? በጣም ነው የሚያስጣላው የሆነ ያው ብቻ እንግዲህ ድራማ ነው ብላችሁ ለፉት። እንደኔ እኔ እንደዛ ብዬ ነው ያለፉት ግን ልጅቱ ሳያት ዛሬም አልተሻላትም፣ ይመስለኛል አንዳንድ ጊዜ ምንድን ነው የተሻላት አይመስለኝም። እሱም ደግሞ አንዳንድ ምክሮችንም ብሏታል። ያው ሴትነትን ማክበር ግድ ነው ብሏታል። ዛሬም ጠቁም አድርጓታል ማለት ነው። እኔ አላገባሽም ነው ያሏት። በግልጽ ማለት ነው ይሄ የምታቀርጠው ነገር ምናምን ነገር ያንን ነገር አስባ እንደሆነ ብሎ አስቦ ነው። እሷም ይሄን ማድረጓ ይሄን እንባላለሁ ማለቷንም ይሄን ሳደርግ ይሄን እንባላለሁ ብለ አላሰበችም ይመስለኛል። ለኔ ነገሩ አልገባኝም። ይሄን ነው እንግዲህ አልተሻላትን ብዬ አሰብኩት እኔ ማለት ነው እና እንዲህ ሻላት ዶ አደርጉላት አሁንም ማለት ነው። አንዳንዶቻቸው ደግሞ ፈኪ ጥሩ አድርገሻል፣ ጀግና፣ የኛ ጀግና። መከራችኋት ነው የሚባለው ወይስ ጣላችኋት? እኔ እኮ ግርም የምታደርጉኝ ነገር የራሳችን የኛ የማይሆንን ነገር የኛ ለማድረግ ስንለፋ ወድቀን ነው ጭቃ፣ አሮንቃ ነው እኮ የሚይዘን። አሮንቃ ውስጥ ነው የምንገባው። ለምንድነው ነው ልጅቱን አሮንቃ ውስጥ እንድትገባ የምታደርጓት? እሱ በግልጽ እየነገራት ነው አደለ? እሱ ተይዟል። በቃ እንደዛ ብላችሁ አስቡ ጋይስ በቃ ለቪዲዮ ነው ብላችሁ አስቡ። ለአላ አይደለም፣ ለስራ ነው ብላችሁ አስቡ። እንደዛ ብላችሁ አስቡ ማለት ነው። ኢክራም እና ኢሳም ናቸው ሊሆኑ የሚችሉት። እነሱ ያው ከልጅነታቸው ጀምረው አብረው አድገዋል ማለት ነው። አብረው አድገዋል ሲባል ግን በኢኮኖሚ አይደለም። ልጆች ነበሩ ሲገናኙ ባይዘው ማለት ነው። እዚህ ደርሰዋል። ስለዚህ እንደዛ ባትሏት ልጅቱን የሆነ ቦታ ውስጥ ባትከቷ ጥሩ ነው ይመስለኛል። የእኛ ኮሚዩኒቲ ይመስለኛል ያጨለላት። እና ያው አንዳንዶቻችሁም ዲሃን ዲቨርስ ሲያገኝ ማስቀመጫ ያጣል የማያልፍለት ዲሃ ለሀብታም ይሰጣል የሚባል ነገርም ይባላል። ዲህነኛ ስትሆን እኮ ነው እንደዛ የሚባለው ማለት ነው። ጋይዝ ኦልሞስት አሁን የተሰጠው ስጦታ አሁን በኢትዮጵያ እስከ ሁለት መቶ ሺህ ወይም ደግሞ እስከ መቶ ሀምሳ ሺህ አስቡት ማለት ነው። ይሄ የጤነኝነት ነው ብዬ ማላስብም እንደኔ እኔ ግን ሂድያውን ይስጣት ነው እኔ ማለት የምፈልገው ማለት ነው። ጋይስ አልስቅምም፣ እንትን አልልምም፣ በቃ የሆነ ነገር አልልም። ሂድያውን ይስጣት ነው እኔ ማለት የምፈልገው አላህ ያስተካክላት ነው ማለት የምፈልገው ማለት ነው። እንደ እንደ ያላችሁ ዱ አድርጉላት ማለት ነው። ሌሎቻቸሁ ደግሞ በርች የእኛ ጀግና ምናምን የምትሏት ደግሞ ልትጥሏት እየጠቀማችኋት ሳይሆን ልትጥሏት እየፈለጋችሁ ነው የሆነ አላሌላ የሆነ በቃ ሊጠቅማት የማይችለውን ነገር እያላችኋት ነው ማለት ነው። እና ሌላው ነገር ደግሞ በሰሞኑ ደግሞ አነጋጋሪ የሆነው ማለት ነው ኢሳ ማነው፣ ብሩክና ሀይሚ ናቸው። ብሩክና ሀይሚም እንደምታዩት የኢሳም ጓደኛ ሄዱ አበጣብጧቸዋል። ጭራሽ ከማበጣበጥም ደግሞ አልፎ የራሱን ፍቅረኛ አስወግዶ እንደገና ደግሞ አብሯት የሚሰራውን የምትወደው ጓደኛ በጣም ብዙ ነገር አብሮ ያሳለፉትን ጓደኛ በጠረባ ብሎ ዛሬ ሐብል አስሮላታል ማለት ነው። ወርቅ ይሁን ሐብል ምንድን ነው የሚባለው ይሄ ብር ይሁን የምናውቀው ነገር የለንም። ጭራሽ ጭራሽ ጭራሽ ይባስ ብሎ አስሮላት ሀዲ ማለት ነው። ነገሩ አልገባንም፣ ሁላችንም አልገባንም። እንግዲህ ይሄም ሁሉ ድራማ ነው ብለን እናስባለን፣ ግን እኔ በዚህ ልክ ይሆናል ብዬ አላሰብኩም። የምር ነገሩ አልገባኝም። ባይዘወይ ግን ማነው ሃይሜና ብሩኬ አይለያዩ ይመለሳሉ። ምክንያቱም ከዚህ በፊት በጣም በጣም ብዙ ቻሌንጅ አልፈዋል። የምር በዚህ በአጭር ጊዜ አንድ አመት ከምናምን የሆናቸው ገና፣ ግን በጣም ብዙ ቻሌንጅ አሳልፈዋል። የሚለያዩበት ነገር የለም። ይሄም አሁን ጊዜ ወገን፣ እንዲሁም ደግሞ ጓደኛ እሱና እሷ እራሳቸው ይፈቱታል ማለት ነው እና ችግራቸው የሰው ችግር በነገራችን ላይ አሁን ከማይፈልገው ነገር እራሱ ነው የሚፈታው ራሱ ሊፈታው ይችላል ማለት ነው። ምናልባት ስራ ነው በሚለው ያዙት እና በኋላ እኛም ተበሳይተን ተናግረን የሆነ ነገርም ብለን በኋላ እንትን ሲሉ ለምንድን ነው የተበሳጨሁት? ለዝን ነው ወይ ብላችሁ እንዲያትሉ እረጋ አድርጉት፣ መበሳጨቱን ምን ሆነ። ምክንያቱም እነሱ ምናልባት በቃ አሁን ይሄ አንድ ሁለተኛው የምናየው ስራ ነው፣ ስራ ነው ማለት ነው ይመስለኛል። እንደዛ ነው የማስበው። በተለይ እንደዚህ አብረው ያሳለፉ ሰዎች ይለያያሉ ማለት የማይታሰብ ነው፣ ግን እንዲገናኙ እና ያው ድራማን ያልኩበት ምክንያት በነገራችን ላይ ኢሳም እና ፈኪ ዛሬ የመጡበት ድራማን ያልኩበት ምክንያት ምንድን ነው? ኢክራም ዘና ብላ በቃ ዘና ብላ ሳያት ጊዜ ነው። አብዛኛውን ማለት ነው። እና በፊትስ ምን አለች ባትሉኝ ማለት ነው። እና ዘናም ማለት አለባት። እንደገና ደግሞ ከዛ ሲቀጥል አሁን እሷ ናት አይደል ደውላና ያለችው አልመጣም አይላትመችም ነገሩ በስርዓት እንደሚፈታ ተስፋ አደርጋለሁኝ ማለት ነው። እኛ አልገባንም ባይዘዌ፣ አልገባንም እ ያልገባን እኛ ነን። እነሱ ገብቷቸው እየሰሩት ነው ስራውን ማለት ነው። እና እኔ በጣም ነው ያሳዘነች ሐቂቃ ፈኪ በጣም ነው ያሳዘነች። እሱም እኮ ነግሮ አተር ባይዘዌ፣ ታሳዝኛለች ነው ያላት። የምር በጣም ነው የምታሳዝነው። ግም እኮ አንድ የሚነሳ ወሬ እኳ አለዋሉ አንድ የሚነሳ ነገር እኔ እንደውም አንዳንዴ የሆነ አለ አይደል፣ በላያቸው ያለው ቅጠል ምናምን ነገር ስትነካካ የሆነ አለ አይደል፣ አሳፈረችኝ ስትጀምር ማለት ነው። አሽቆ በጣም ነው ያሳፈረችኝ። የሚነሳ ነገር እኮ ብታወራ አሁን እኔ ራሱ እሷ ምንዲናት የምታከብረው የእሱን ሁለት መቶ ሺህ ምናምን ነገር እንዲሁም ደግሞ ያው ማንም ሰው አክሎ ደስ አመሰግናለሁ ብሎ እንግዲህ ስልኩን ተቀብሏታል። እኔ እንደሚመስለኝ ከሆነ ስልኩን ወይ በስተጀርባ ይሰጣታል ወይ ደግሞ የሆነ ጊዜ እንደ አጀንዳ አድርገው ተመልሶ ቪዲዮ ሰርቶ ወይ ይሰጣታል ወይ ሌላ አይነት ስጦታ ይሰጣታል። አላቅም። እንደዛ ነው ሊሆን የሚችለው ይመስለኛል። እንደዛ ነው እኔ እንደማስበው ማለት ነው። እንደዛ ነው የሚሆን ምክንያቱም እነሱ ስራውን ቪዲዮን ነው የሚፈልጉት አብዛኛውን ነገር ማለት ነው። ቪዲዮን ስለሚፈልጉት በእንደዚ አይነት ምሳሌ መሰረት ነው የሚመልስላት። ታያላችሁ መኑ እና ያው ይሄ ሸም አንደኛ ሸም ይዞ ይመጣል አላት። ሁለተኛ ነገር ደግሞ ሌላ ነገር እንዳደርግልሽ አስገድዶ ይዞኝ ይመጣል አላት። እውነቱን ነው እውነት ለመናገር የሆነ ስጦታ ስትሰጡ ማጠብቁት ሰው ወይ ሌላ አይነት ያስፈልጋችኋል ወይ ሸም ያስይዛችኋል ወይ ያንን ሰው እጅጉን በጣም ወደ እሱ እንድትወዱ ሊያደርጋችሁ ይችላል። እሱ ግን በግልጽ ነው የነገራት። የዚህ አይነት የመደባብ አይነት ችግር የለበትም ባይዘው ይሱስ ታውት ንግር ነው የሚያደርገው ማለት ነው አይናገር እንጂ ያው የምታውቁት ሰዎች ማለት ነው። ያገባኛል ብለሽ አስበሽ ከሆነ ተሳስተሻል ብሏታል። ራሷንም እንድትሆንም ነግሯታል። ዛሬ ማለት ነው። ከዚህ በፊትም ነግሯታል፣ ዛሬም ነግሯታል ማለት ነው። ግን ልጅቱ የሚያስፈልጋ ምንድን ነው? ዱዓ ነው የሚያስፈልጋት። ጋይስ ዱዓ አድርጉላት። ይሄ ጠጋ ጠጋ እቃ ለማንሳት ነው ይላል፣ ያገሬ ሰው። መጠጋጋ ታብዝታለች። እሱንም ሸም ለማስያዝ እየሞከረች ነው። ወደ እሷ እንዲሄድ እየሞከረች ነው። እኔ እንጃ የሚበገር አይነት እንደማይሆን ተስፋ እናደርጋለን። ለማናቸው እስኪ እናንተም አስተያየታቸውን አስቀምጡ በዚህ ጉዳይ ላይ ማለት ነው። ሴትነታችን እንዲናከብር አድርጋናለች። ስርዓት እንዲኖረን አድርጋናለች። እሷ እንደዚህ ወርዲያ አድርጉላት ማለት ነው።